ያው እኮ ቅጣት ነው። ባለፈ አለፈ። እሺ፣ ሶስተኛ ቅጣት። ዳጊ፣ ሶስተኛ ቅጣት ምን አይነት ቅጣት? ለፊ ሻወር ትግባ አይ ሸፍ እንዳይለባት በወር አንዴ ነው የምትታጠቡ፣ አልኩት ቀለል ያለ ቅጣት። እግዚአብሔርን ሶስት ሺህ ስለሆነ አንበርክሽ። እንደዚህ ያለች እስቲ አዲሱ ዘፈነ ያስጠላል። እስቲ ፋ አዲሲ ዘፈኔ ያስጠላል። እስቲ ፋ አዲሱ ዘፈኔ ኧረ አልተጣላንም፣ ማርያምን አልተጣላንም። ግን መብቴ ነው ቅጣት ላይ የኔን ስም የሚያስጠራ የለም ሱ

አንቺ ክርስቶስን ነው ያበደ ነው። ባለፈው የቁመን ሽላሊት ነበር የምትመስለው። አሁን በጣም ፈዋል። ማርያም አሁን ከፊ ፊዮናዬ ለአንቺ የጠፋውን የቀበርኩትን ፍቅር ድጋሚ እንዲያገረሽ እያረች ነው። እግዚአብሔርን እንደሞ ወድ ታውቂያለሽ

ይመስለናል ጋይስ፣ ጋይስ በሳምንት አንድ ነው ጌም የምትጮት። እስኪ አግዙት ዴቭን፣ እስኪ አግዙት። ሶስት ሺህ ንለፍ አሁን የምትሰጡት ማንኛውም ጊፍት ሶስት እጥፍ ነው የሚሆነው። ትሪፕሉን እንጠቀምበት ጋይስ ትሪፕልን። ይህን ጊፍት ሶስት እጥፍ ነው የሚሆነው ጋይስ ትሪፕል፣ ጋይስ ትሪፕል። እሺ ግላቭ አለን፣ ግላቭ አለን። አንቺ ፊዮና ማርያምን በጣም አቋመጠኝ ሰውነትሽ። ጾም ነው ደግሞ ክርስቶስን ሌላ ነገር እንዳስባሮች ፈተናው ኮሪጅ ነው። እንደዚህ ጾም ሲገባ ሲገባ እንደዚህ አይነት ሰው ይመርጣል። እንደዚህ እንዴ! ግላፍ ተለቀቀ ጋይስ። ግላፉን እየነካን ግላፉን እየነካን 3000 ብር። አረ ተጋገዙ። አሁን እዚህ ጋር 300 ሰው ነው። በዚህ ውስጥ በርግጥነት ሃምሳዎቹ ጊፍተሮች ናቸው። ያ ብዬሽ፣ ቴንኪው ሚ ሌላ ቅጣት ኤድሳ እያመሰግናሉ። ግን አሁን አልቆጠሩማ፣ ቅድም ነበር። እሺ ግላቭ ያላችሁ ልቀቁልኝ፣ ግላቭ ያላችሁ ሰላሳ ሰከንድ ሲቀረው። አሁን አንድ ደቂቃ ነው። ከዚህ በኋላ ከሀያ ሰከንድ በኋላ ትለቁልኛላችሁ ትልቅ ሰላሳ ሰከንድ ሲል ግላፍ ትለቃላችሁ። ጉሬም ሳ ተሰማ ምንድነው? እሺ ሪቻርጅ እያረጋችሁ ነው። ታብታ የምታረጉት ኤክስቼንጅ እያረጋችሁ ነው። ይህን እየቴንኪ አስተባብሪ ልኝ እንደዛ እያልሽ እሺ። አበል የለውም፣ ግን ብዙ ተርተራት ላይ አበል የለውም። ጋይስሽ ግላብ የለንም። አረ ሶስት ሺ እንግባ ሄደን ሄደን። አረ በእግዚአብሔር ሶስት ሺ እንግባ። አንድ መኒገን ብቻ ስትሆን እሺ። አንድ መኒገን መኒገን ብቻ ስትሆን መኒገን ብቻ